ብሩ ሰላም፣ ሰላም! ውድ የማርታ ኢትዮ ተከታታዮች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ለውድ ጥርት ያላለው

የመጣንበትን ሳንረሳ ያለፍንበትን መንገድ ሳንረሳ ደስ ይላል። ማለት ሊያስተላልፍ የፈለገበት ምክንያት የመጣበትን መንገድ ነው። ጨለማ ከብርሃን አውቆ ለሱ ስሜት ስላለው ያ ነገር የሰራው በእርግጥ ልክ ነው።

ከዚህ ከኢትዮጵያ አዲስ አበባ የችግርን ነገር አናቁ ገባቸው አይደል? ችግርን አናቀው። ከዛ ከመናሃሪያ ማለት እንደሆነ

በዚህ በወጣትነቱ በዚህ በልጅነቱ ያን ነገር ሰብሮ አሸንፎ ዛሬ በተቻለ ማንኛውም ሰው የሚመኘውን ህይወት እየኖረ ያለው ማለት ነው። ለምን ለእናቱ የሚፈልገውን ነገር ያደርጋል። ለወንድሞቹ ለራሱን ስኬት ላይ የሆነ ደረጃ ያለ ሰውና የእውነት እግዚአብሔርን ትክክል ብብዬ ማለትና ይህን ማሰብህ ራሱ አንተ ብስልነትህን፣ ነገር ግን እነሱ እንዲህ አንተ ጥሩነት ግን የሚያሳዩና ተነጋግረው አንዳንድ ጊዜ የመጣንበትን አለመርሳት ማለት በጣም ትልቅ ቀሆነ ሀሳባች ሁላችን ሲጠቁም መራሮን ባይሆን ኖሮ ጣፋጭ ይሄ ነገር አስበውበት አናቆም ነበረ። እሬት ባይኖር ኖሮ በባህሪው መራራ ነው። መራራ ስለሆነ ማንም ብሩክም እንደዛ ነው ያለው እና ጨለማ ባይኖር ኖሮ ጨረቃን እንከመናሪ ችግር። ግን ከዛም በፊት የቀረጸችውን ቪዲዮ እግዚአብሔር ሲለው በጣም በጣም ደስ

እሷ አካል የለችም እኮ ምንም ነገር ደስ አለኝ። ቤተሰብ ችግሩ ሀይሚ የለችም እና ያው ዛሬ የወንድሙ ሰርግ ነው። ሙሽራ መስሏል እሱ ራሱ ማለት ነው። እግዚአብሔር ይመስገን ስለሁሉም ነገር ክብሩን እሱ ይወሰድልክ ማለት ለዛ ነው የልጅ አዋቂ የልጅ ብስል አስተዋጽኦ ተከትሎ እያንዳንዳችን የምንጽፋቸው ነገሮች ከአይምሯችን ብስለት መሆኑ ይታወቃል ማለት ነው እና እውነት ነው። የእግዚአብሔር ስራ ድንቅ ነው። የእግዚአብሔር ስራ ምርጥ ታሪክ ነው። በጣም ስለተደረገ ክብሩን ሁሉ ይሰጣል፣ ይገባሃል። ጥሩ ሰው ስለሆንክ ነው የእውነት ቤተሰብ ንዳያሽ ቤተሰብ ንዳያሽ፣ አየነው አይተን፣ ዛሬ የምትመለስም አትመስል ቤት አውቆ ማለት ነው።

የእውነት ምንግራችሁ ማለት ነው። ምንም አይመስላችሁም። ለሰው ያዝናል። ወጣቶችን የሚያበረታታ ሰው ነው። አድ ሰው ሰርቶ እንዲለወጥ የሚያደርግ ሰው ነው እና የእውነት የእውነት የእውነት በጣም ለብዙ ሰዎች አርአያ የሚሆን ሰው ነው እና እና ደግሞ ቡታጅራ ብትኖር ውስጥ ቡታጅራ ምናምን ወይ ካፌ ነገርናት መጠበቅ ራሱ ብችል እና ዛሬ ደግሞ ሆቴል ይታወቃል። ሰርግ ቤት ያለው ከመኪናው ጋር መመሳሰሉ ማለት ነው። ልብሱ መኪናው ጭና ለካ እንደዚህ ይገዛ ማለት ነው እንዴ! ኢትዮጵያ ሌብኩ የሚነዳ ሰው በጣም ሀብታም ሰው ነው። እና ለመጀመሪያ ጊዜ ነው ስሜቱን እንደዚህ የጻፈው ብሩክ ማለት እና እሱ ነው ጥፋት የሆነ በቃ ነገር ነገሩን ነበር መርምሩት።